ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድም እየታረደ አንተ ምጨፍር ከሆነ ወንድም እየታረደ አንተ ስራን ዝም ብለ መስራ ከሆነ ወገንህ እያለቀ አንተ ምንም አይመስል ከሆነ ነገ አንተ ማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋም እንደማይመጣ እርግጠኛ አትሆን። ነገ አንተ ጋም ይመጣል። በአንድ ቀን ሃያ ሰላሳ ሰው የሚታረድ ከሆነ በግ አይደለም የታረደው። የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የሁለት ዓመት የአንድ ዓመት ህጻን ልጆች ምንም ያውቁ አይደሉም። እነኚህን ማረድ የቻለ አካል ነጋንተንም አንዴ ላያርድህ ነው። የሰባ የሰማንያ ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነጋንተንም ሊመርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ ለሰው ልጅ ነው። ክርስቶስ እንኳን የሞተው ለእኛ ሲል ከሰማይ ሰማያት የወረደው ለእኛ ሲል ነው እንጂ ስለምበላው፣ ስለምጠጣው፣ ስለምገነባው መንገድ ወይም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው። ለምሰራው ቤት አይደለም። ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶ ልትነሳበት ነው፣ ሰውን ከቀዳ በኋላ። ስለዚህ ትኩረት ልትሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጥዳት ሰልቤት የሚያደርጋለ መሬታቸውን ወስዳለው እኔ ያርስበታለሁ እኔ ይዘራበታለሁ ብሎ ለአጩ የሚያዝረበረ ብዙ ስላለው ወደዛ አካባቢ ላይ። ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል።